ተለሹ አንተም ለእሷ ያገዝከ በጣም ጥሩ ብቻ ፍቅር ይዞሽ ወንድምሽ በጣም አሪፍ ሰው ነው በአቋራጭ ቀድሞ ነው በዚህ ቆሻሻጅ እንዳትነካል ይህ ንቀትሽ ግርም የሚል ባዴ ላይ ያደረግሽውን ነገር እያንዳንዷን ቁጭ ብለሽ ብታጣጥሚም ለራስሽ ይቅርታ ማድረግ ይከብድሽ ነበር። እኔ ክፉ አይደለሁ አውቅሽ አለውኩ እሱን ይጅና ለወንድምሽ ንገሪው። ሴጣንን የሚያስነቅ ስራ ነው። ምስር ክፉ፣ ጨካኝ፣ አስመሳይና ውሸታም ሴት ነሽ። እኔ አስመሳይ ክፉም ጨካኝም አይደለሁ ነገሮች ናቸው እንዲህ እንዳደርግ የሚያስገድዱ እኮ እስቲ ንገሪ ልጅቷ ሰርች ልብላ ባለች ስቃን የምታበዥባት ምን አጎድለች? ምን ሽንቀማች? ምን አደረገች? በአደይ ምክንያት ያላጣሁት ነገር አለ? ወንድሜ ዴቭን እናቴ ሁሉንም ያጣሁት? አደይ ለራሷ ቀና ብላ ሰው የማታይ ልጅ ነች፣ እና ያጣሹ በሷ ነው። አባት አለ ማለት ምን ማለት ነው? የአደይ አባት ማለት እንደ አባት ሆኖ ያሳደገኝ አባቴ ማለት ነው። ስለ አደይ አባት አይደለም የማወራው ያንተ አባቴት ነው? አባት አለ። የሰው ልጅ ያለ አባት እንዴት ይልወለዳል? ዳይመንድ ምንድን ነው የምትይው? ምን ለማለት ፈልገች ነው? አዎ በቃ አባት የለኝም አባቴ ሞቷል። ስለዚህ ሁሉም ሰው ለምን ክፉ እንደሚለኝ ይገባል። ያለ አባት ብቻ የሚያደኩት ሰላም ጤና ይስጥልኝ። ውድ እና የተከበራችሁ የቻናሌ ቤተሰቦች በድጋሚ መጥቻለሁ። ላይክ እያረጋችሁ አባላታቶኝ ያው ድራማው እንደቀጠለ ነው። አዳይ ድራማ እንደቀጠለ ነው። ትሰሚኛለሽ? አርፈሽ ተቀመጪ። አዳይ ላይ ይሄን አድርጋለች ብሉ ብነግሩኝ አለቅሽምሽ ኪንጎ ምን እያደረክ ነው? ቆይ ተረጋጋ አለ ። ደመቃ መጣና ምን አርጋት ነው አለ። ወደ ውጭ ወጥቶ ነበር። ባክ አንዴ ብቻ ነው በጥፊ የመታዋት። አንተ ምን አይነት ፋራና በናት አለው። እቺን የመሰለች ልጅ በጥፌ ተመታታለች የኔ ቆንጆ ይህ ጅልጥ የሆነ ልጅ ተጫወተብሽ አይደል? ዳይመንድ፣ ከዚህ መውጣት ፈልጋለሁ አስወጣኝ። ከዚህ ኮ የውልሽ፣ ዛሬም ነገም ከነገ ወዲያም መውጣት ትችያለሽ። መጀመሪያ ግን የአዳይን ደሞዝ እንዴት አደረግሽ? እኔ ኬታ መጣዶ የለኝም አለች። እንደሌለሽማ ቅድምም ነገርሽኝ አሁንም እየነገርሽኝ ነው። በቃ ያቺ ዱቄታም ጋር ደውይ እና ተምጣልሽ ያውልሽ በባሌም በቦሌም ብለሽ ይሄም ብር አምጭ፣ ያለበለዛ ከዚህ ቤት መውጣት አይቻልም። እሺ በቃ ባርኮት ጋር ደውልና እንደታገትኩ ደውለ ንገሮና ተቀበለው አለችው። ጭንቅላትሽ ያስበል እንዴ ብሎ መለሰላት። ከዛም አዳይና አዳይ ያው ከውጪ ወታ ነበረ ለምኖ መለሷት። እና ያው እሷ የመጣችሁ ደመወዟን ልትቀበል ነበር። እንደ ድንገት ሌላ ቤት ከለምለምን ፍለጋ ሄደች። ከዛ አደይ ደብስ በጣም ስለሚያፈቅራት ያው በደም ምክንያት ወደ ቤት ተመልሳለች። ነገር ግን እዛ ቤት ለመስራት አልወሰነችም ማለት ነው። ከዛ አደይም ቤት ነበረች፣ ፍቅር እንደወጣች አልተመለሰችም። ያው አዳይም ሶፋ ላይ አደረች። ባርኮትም ከውጭ መጥቶ ነበር። ዴቢም ከዛ እንዴ አዳይ ዚህ እንዴ ያደረች ዋለ ባርኮቴ ያለች። ከዛ እንዴት አድርሽ አዳይ? ለምንድን ነው ሶፋ ላይ የተኛሹ? ፍቅርን እኮ እየጠበኳት በዚህ እንቅልፍ ወሰደኝ። እንዴ ፍቅር አልተመለሰችም? አዎ አልተመለሰችም እኮ። ክፍሏን ሊው ብላ ክላሷ ሄደች። ቆይ ትላንትና የት ሄዳ ነበረ፧ የምታውቀው ነገር አለ? አሌባርኮት ለዴፍ አረ የለም፣ ስንመጣ የሊዲያ እና የፍቅር ስልክ በር ላይ ነበረ። ልዱ ክፍሏ ላይ ዘግታ አባት የት እንደሄደች አላውቀም። ቆይ እነዚህ ልጆች ምን ብናደርጋቸው ምን ብናደርጋቸው ነው የሚሻለው? አሌ ባርኮትም አልመጣችም። ባርኮት አለች ፍቅር። አዳይ አይታ ክላሷን አላደረችም የለችም። የምሬ ነ አዳይ። እንዴ ምን ማለት ነው? እቤት አለመግባቷን ቼክ ሳታደርጉ ነው እንደምታዩት። ቆይ ትላንት እየተሄዳ ነው የውሌ። ባርኮቴ የፍቅር ስልክ ደረጃ ላይ ነበረ ትታ ነው የሄደችው የምመጣችልና ለህ ሊዱ አንቺ ምን እያደረግሽ ነው እዚህ ካደርሽ አይበቃሽም እዚህ ካደርሽ አይበቃሽም አሁን ወደ ቤት መሄድ ትችያለሽ ያለ ቤትሽ ያመጣሽውማ አንቺ ነሽ አንጂና ለኔና ለኤላ ቁርስ ሰሬለን ሰራተኝነትሽን ባዘነጊ ጥሩ ይመስለኛል ለሰው ልጅ ቅንጣት ብትሆንም ክብር ብኖርሽ ጥሩ ነው፣ ሊዲያ ብላ ጮኸች። ለምለም ምንድነው ሴቶች? ብሎ ሄላ መጣ። ምንም አይደለም ሄላ እዬ፣ ለሊዲያ እኮ ልብስ ለብሳት ነበረ፣ ግን እሷ ወደ ቤት ልሂድ እያለች ነበረ አለች። አያችሁ ሁሉም ሰው ከራሱ በላይ ሌላ ሰውን አይወድም። አደይ ብትሆን እንደዚህ አትልም ነበር። አደይ በጣም መልካም ልጅ ናት። ከዛ ደመቀ የአደይን የባርኮቴን ቁጥር ተቀበለ። ሰጠችው ማለት ነው። ማንነቴን እንዳትናገረው ማንነትን ካወቀ ብሩን አይከፍልም። አቤት ክፋት። ወንድምሽ ላይ ክፋት፣ ድምሽ ላይ ክፋት ታስበልሽ አይደል? እንደው ምን አይነት ሰው ነሽ? ብዙ አታውራ እኔ እንደዚህ የምታስደረገኝ ራስ ነክ ንጉስ፣ ጻድቅ ለመሆን አትሞክር፣ ራሱ ጻድቅ አድርገ እኔን ሴጣን ማድረግ አትሞክር። የእኔ ጭቃኔ አይደላም። እየደወለ ነበረ ማለት ነው ባርኮት ጋር ብር ለመቀበል አሳልፋ። ይቺ አያቸው መጥፎ ሰው፣ ለወንድም ይሁን ለማንም ሰው መልካም አያስብም። አሁን ባርኮትን ገና ብር ልታስከፍለው አዳይ ላይ መጥፎ ነገር ሰራለሁ ብላ ዞሮ ነገሩ ወደ እሷ ዞራ። አሁን ብር እጇ ላይ የለም። በፊት የአዳይ ደሞዝ ነበረ ስትከፍላቸው የነበረችው። አሁን ኪን አዳይም ደሞዝ ስላልተከፈላት ባርኮት ተቆጥቶ ነበረ። ደሞዟን ለምንድን ነው ያልሰጠሻት እያለ። አሁን በድጋሜ ብሩን ካከፈል ሻላ ደመቀ ያዛት። ከዛ ደወለ ይለው አሌ ባርኮት ወርኮት ነኝ ማለ ባይ። አንተ ማን ነህ? ፍቅር እንዴት አንተ ጋር ልትሆን ቻለች? ደህና ናት። አንተ ግን ማን ነው? ቆይ ማን ስለሆንክ ነው ፍቅር የምትነካት? ያለህበት ድረስ መጣለሁ። ምንድን ነው የምፈልገው? እሽ እልካለሁ፣ እሽ ብሩን አስገባለሁ። ግን ፍቅርን ማግኘት ይፈልጋለሁ። ድምጿን አሰማኝ አለ። እልካለው፣ እሽ ችግር የለውም አለ በጣም ጨካኞች ናቸው። ዋርክ ወቴ ሊገሉኝ ነው ና አስወጣኝ እያለች እየጨዋች ነበር። አንቺ ጨካኝ እንደቻልሽበት ግን ማስመሰል አለ ደመቀ። እዛ ለዳይመንድ እኔ ባለቤቱ ነኝ እኔ ባለቤቷ ነኝ እኔ ምን አገባኝ ታዲያ አለ ደመቀ። እና ሆን ልትሄድ ነው አዳይን አፍቃኛለች አዳይ ጋር ልሄድ ነው አለ ንጉስ። አንተ ምን አይነት ሰው ነህ? ወንድሟ አግኝቶ ነገሩ እንድበላሽ ነው አለ። እኔ ያገባኝ። ከዛ ዴቭ ምናልባት ዳይመንድ እና ንጉስ ጋር ልትሆን ትችላለች። እንደዚያ ከሆነም እኔ ቤታቸውን አውቃለሁ። እኔ ሄዳለሁ አለች አደይ። አይ አይመስለኝም አታቀኝም ብለዋል። አይ ቢሆንም አይከፋም፣ ሄዶ ማየት ይቀላል አለች አደይ። ብሩን እኮ ልክ የለት አለ ባርኮት ብሩን አስገብተዋል ማለት ነው አሁን ብሩን ወስደው አለቃትም እያለ ነው ለምንድን ነው ማትጠቋት ማለት ነው በዛ ሌብ ደግሞ ባርኮቴ ምን አለ ጠብቃት ትመጣለች አለ በቃ ባርኮቴ ተረጋጋ ፍቅር ምንም አትሆንም ትመጣለች ምንድን ነው መረጋጋት ምንድን ነው ተረጋጋ የምትለው ፍቅር እናዬ እኮ ከሰማኝ ትገለኛለች። እርሳቸውማ መስማት የለባቸውም። እሷን ፈጣሪ ጠብቃት እንጂ። ለምለም ተመልሳ መጣች። አዎ በቃ እኔም ለምለም ጋር ልሂድ። አደይ አሳብሽን ቀይረሽ እዚህ ለመስራት ወሳኝ ሻይደ? አይ ትናንትም እኮ እኔ እንደ ድንገት ነው የመጣሁት። አደይ ቅርታ አላደረግሽልም ማለት ነው። አለዴቭ እናንተ ምን አጠፋችሁና ነ እናንተ ምን አጠፋችሁና ነው ይቅርታ የምጠይቆኝ እኔ ያኝ እንጂ ቢሆንም፣ አዳይ አንቺ ቤተሰባችን ነሽ። ምንም ብታጠፊ ከቤታችን ማባረር አልነበረብንም። መጥፎ ተግባር እንደሆነ ገብቶኛል ብሎ ተጸጸ ተባርኮት። ያው አሁንም አዳይ ስራ በስራዋ አይደለም ከቤት የተባረረችው፣ በፍቅር ሴራ ነው። ፍቅር ነበው ሸት አስመስክራ አባት ከቤት አስወጣችው ነገር ግን ያው ለምለምን ፍለጋ ነው የመጣችሁ እሱ አሁንም አልወሰነችም ለምለም ከፈቀደችላት እዛ ቤት ትቀጥላለች ለምለም ግን አይሆንም ካለች አዳይ እዛ ቤት የምቀጥል አይመስለኝም እማይን ተቆጥታኛለች ለዛ ነው ጥፋት እንደሆነ የገባኝ አዳይ እዚህ እንድትወኝ ይፈልጋለሁ አደይ እኔም እዚህ እንድትሆኝ እፈልጋለሁ አለ ዴብም አመሰግናለሁ፣ በጣም ግን ገና አልወሰንኩም። ለማንኛውም ፍቃዳችሁ ከሆነ ለም ለምን አውርቻት ልምጣ። እሺ ወቃ ይዚ አደይ ያቺን ቀበጥ ደግሞ ወደ ቤት ነ ይባያት እምቢ ካለች ደግሞ እኔ እመጣላታለሁ፣ ንገሪኝ እሺ። እነግራታለሁ አለች አው ለምለም ቀባጣ ሄላ ቤት ናት። ሄላም በጣም ተፈቅረዋለች፣ ግን ሄላ አይፈልጋትም። ሄላ ያው ሚስቴ የመታለች ጓደኛ ጓደኛዬ መጣለች እያለ ነበር።